አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ የመዳም ቅመም ትዩ ቤተሰቦች እንዴት ዋላችሁ? ውዶቼ እንዴት አመሻችሁ? ዳና ናችሁ? እኔ ዳና ነኝ አልሐምዱላህ ረብልዓለሚን እናንተስ እንዴት ናችሁለኝ? ምሽት እንዴት ነው? ሁሎስ እንዴት ነበረ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋ ሰላም ነው አልሐምዱሊላህ። እንዲሁም ደግሞ የኦርቶዶክስ እምነት ቀጣይ የሆናችሁ እህቶች ሰላማችሁ ብዝት ብዝት ይበልልኝ። ሁላችሁም በየአለም ዳርቻ የምትገኙ በሙሉ ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ አንዲት እህቴ ከዩቲዩብ ወይም ደግሞ ከተለያዩ አፕሊኬሽኖች የምፈልጋቸውን ቪዲዮ ወይም ደግሞ አውዲዮ በምን መልኩ ወደ ጋላሪ ዳውንሎድ ማድረግ እችላለሁኝ የሚል ጥያቄ ጠይቀኛለች ማለት ነው። እና ውዶችዬ አፕሊኬሽኑን ከማውረዳችን በፊት ወይም ዳውንሎድ ከማድረጋችን በፊት ሻር ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውዶችዬ፣ የመዳማ ቅመም ነኝ ማለት ነው። እሺ አሁን ወደ ፕሌስቶር እንሄዳለን ማለት ነው። እህታችን እንግዲህ የምሰራበት ቤት ወይም ደግሞ ከፊለቿ ቤት ዋይፋይ አይመቸኝም ዋይፋይ የለም። እና ዋይፋይ ባገኘው አጋጣሚ ከዩትዩብ በምን መልኩ ቁርአንን ዳውንሎድ አድርጌ ወደ ጋላሪ መስማት ይችላለሁ ወይም ደግሞ መቅራት ይችላለሁ፣ ያለ ሸበካ ብላለች ማለት ነው። ወይም ደግሞ ያለ ዋይፋይ እንዴት ነው ከዩትዩብ አውዶ ወይም ደግሞ ቪዲዮ ወደ ጋላሪ ዳውሎድ ማድረግ የምችለው ብላለች ማለት ነው። ያ ማለት እህታችን እንግዲህ የምትሰራበት ቤት ዋይፋይ የለም፣ ነገር ግን ዋይፋይ ባገኘች አጋጣሚ ከዩትዩብ ቁርአን በአውዶም ይሁን በቪዲዮ የሚሆን ዳውሎድ አድርጋ መቅራት ወይም ደግሞ ማስቀረት እንትችላለች ማለት ነው። እህታችን በጣም ጎበዝ ብያለሁኝ። አላህ ይጨምርልሽ። ውድ ሆቴ ማሰብሽ ለራሱ በቂ ነው። እና እንግዲህ የማትችሉ ወይም ደግሞ ይሄን አፕ የማታቁ ተከታተሉ፣ አውርዳችሁ ተጠቀሙበት ማለት ነው የምትፈልጉትን ነገር ከዩቲዩብ ወይም ደግሞ ከተለያዩ አፖች የምንፈልጋቸውን ቪዲዮ ወይም ደግሞ አውዲዮ ዳውሎድ አድርገን በጋላሪያችን ስንፈልግም ደግሞ ወደ ሚሞሪያችን ሴቭ ማድረግ እንችላለን ማለት ነው። እና ወደ አፖ ከመሄዳችን በፊት ሸር፣ ላይክ፣ ሰብስክራይብ አድርጉ። አብራችሁን ቆዩ። ወደ ፕሌስቶር ማለት ነው ፕሌስቶር እንሄዳለን። ኦኬ እዚህ ጋር እዚጋ ስናፕቻት ብለን እንጽፋለን ማለት ነው። ስናፕቲዩብ ያው እኔ እዚጋ የጻፍኩት ስላለ መጥቶልኛል ማለት ነው። እናንተ ስናፕቲዩብ፣ ይሄ እዚጋ ማሳያችሁ ያቀለምኩት ማለት ነው። እዚች ጋር ክሊክ ታደርጉታላችሁ፣ ክሊክ ታደርጉታላችሁ። እኔ ለምሳሌ ዳውንሎድ አድርጌዋለሁኝ ማለት ነው። እዚህ ጋር ይች እዚች ጋር ስናፕቲዩብ ኦል ቪዲዮ ዳውንሎደር ይላል ማለት ነው። ይችን ኦኬ እንላታለን። ነገር ግን እኔ የዚህ ጋር ዳውሎድ አድርጌዋለሁኝ አፕን ነው የሚለኝ ማለት ነው። እናንተ ግን ይሄ የሌላችሁ እንደዚህ አፕን የሚለው ነ ካለውኝ ማለት ነው። እስኪ አሁን ከእንደገና እንመለሳለን። ተከታተሉኝ ውዶቼ። ይሄ የምችሉ ትችላላችሁ። ነገር ግን የማንችል ደግሞ ያው እንደሚታወቀው ብዙ እህቶቻችን አሁን ላይ ስደት ብዙ የመጡ እህቶች ስላሉ ምናልባት ለነሱ እንደዚህ የሚጠቅም ነገር ሊኖር ይችላል። አንዳንድ መዳሞች ወይም አንዳንድ ከፊሎች ቤት ዋይፋይ የማይሰጡ አሉ እና ዋይፋይ ባገኘን አጋጣሚ ከዩትዩብ ዳውንሎድ አድርገን ዋይፋይ በሌለን ሰዓት ቁርአንም ይሁን የተለያየ ነገር በስልካችን ወደ ጋላሪ ማድረግ እንችላለን ማለት ነው ውዶች። እዚ እሺ፣ እዚ ጋር ለምሳሌ እኔ የምፈልገው ሀዲስ ከሆነ እጽፍ አለውኝ ማለት ነው። አዲስ ብዬ እዚህ ጋ እጽፍ ያለው ማለት ነው ውዶቼ ተከታተሉ። እሺ ውዶቼ አዲስ ብዬ እዚህ ጋ እጽፍ ያለውኝ ማለት ነው። ሰርች እናደርገዋለን። ኦኬ እዚህ ጋ ምረድ ይለኛል ማለት ነው። ንምረጥ ለምሳሌ አነስ ያለች ቪዲዮ ዳውንሎድ አድርገን እናያለን ማለት ነው። ለምሳሌ የጾመኛ ስህተት ይላል፣ ሴቶች በረመዳን ይላል፣ የቀልብ በሽታ ይላል። ይቅርታ አዛን እያለ ነው። ስቶፕ ላልገው። እሺ ውዶችዬ ለምሳሌ ሶሪ አዛን እያለ ነበረ ያቋረጥኩት ማለት ነው። በኡስታዝ ከሚል ጦሃ ዳጋሾች ሆኖ ሁሉ የሚገኘው በሶብር ነው የሚለውን ዳውሎድ እናድርጋለን ማለት ነው። ለምሳሌ ማለት ነው፣ አሸወዶችዬ ለምሳሌ እዚህ ጋር አላህ ባሪያዎችን ሲወድ ነው። ኢዛ አራድ አላሁ ቢአብዲ ልኸይረን፣ አላህ በባሪያው ላይ ኸይር ነገር ሲፈልግ ይህን ቪዲዮ ለምሳሌ እንዴት ነው በቪዲዮ ወይም ደግሞ በአውዲዮ ወደ ጋላሪያችን ሴቭ የማናደርገው የሚለው ላይ ያለ ነው ማለት ነው። ይቅርታ ማስታወቂያ ያስቸገረኝ ስለሆነ ነው በመሀል ማለት ነው። እዚች ጋር እንነካለን ማለት ነው። ትታያቸኋል። እዚህ ጋር ላይክ የሚላለ እዚህ ጋር ደግሞ ጌት አት የሚትለው ሊንክ ላይክ እዚህ ጋር ሼር የሚላለ እዚች ጋር ክሊክ እናደርጋታለን ማለት ነው። ጌት ኢት የምትለዋን ክሊክ እናደርጋታለን ማለት ነው። አንድ ጊዜ እንጫናታለን ማለት ነው። እዚጋ እንደምታዩት ክሎዝ ደግሞ ዋች ነው የሚላለ ዋች ነው የሚላለ። የመጀመሪያውን እንነካዋለን። የመጀመሪያውን ክሊክ ስናደርገ ወይም ደግሞ ስንጫነው ማስታወቂያ ይመጣል ማለት ነው። ማስታወቂያውን ከጨረሰ በኋላ በአውዲዮ ወይም ደግሞ በቪዲዮ ብሎ ሁለት ነገሮች ይዞ ይመጣል ማለት ነው። አብረን እናያለን። ይሄ እንደምታዩት እዚጋ ሙዚክ ወይም ደግሞ በአውዶ ነው የምትፈልጉት፣ ወይም ደግሞ እዚህ ጋር ደግሞ ቪዲዮ የሚል ያለ ልብ ብላችሁ፣ ይሄ ውዶች ይ እሺ፣ አሁን የምትፈልጉት በአውዶ መልክ ከሆነ የምትፈልጉት በአውዶ ከሆነ የምትፈልጉት ይችን ትጫናላችሁ ማለት ነው። እዚህ ጋር ይችን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ግን ደግሞ በቪዲዮ ከሆነ የምትፈልጉት ዚጋ ይችን አንዴ ክሊክ ታደርጉታላችሁ ማለት ነው። እሺ ውዶች፣ እኔ ለምሳሌ አሁን በቪዲዮ ነው የምፈልገው። በቪዲዮ ስለሆነ እቺን እነክቻለሁ ማለት ነው። ኦኬ እዚህ ጋር ቦታ ያስመርጠናል ማለት ነው። ለምሳሌ እኔ እዚህ ጋር እስኪ ሙዚክ የሚለው ላይ ልንካው፣ እዚህ ጋር ክሊክ ላድርገው ማለት ነው። አለው ይላል አሁን ይሄ ጋላሪ ላይ ገብተን እስኪ እናየዋለን፣ ዳውሎድ ሆኗል ወይስ አልሆነም የሚለውን ከእንደገና ጋላሪ ላይ ሄደን እናያለን ማለት ነው። እሺ ወዶቼ ለምሳሌ አሁን ጋላሪ ላይ ገብቼ ዳውሎድ አደረኩትኝ ቪዲዮ አገኘውት ማለት ነው። እዚጋ አንድ ጊዜ ክሊክ አደርገዋለሁ ማለት ነው። አንድ ጊዜ ክሊክ አደርገዋለሁ ማለት ነው። ቅድም ላይ ያየነው የአብዱል ኢማኑ የኦስታዝ በቁርአን ላይ እንደሚሞክረ እንደሚፈትነ ነገር አለ ወለነ ብሎ እንደዚህ፣ በዚህ መልኩ እነኩም ያለ ሸበካ አሚን በሏ። የምንለግስ አላህ መስጠት ራሱ መሰጠትን ይጠይቃል። ላ መስጠት መሰጠት ይጠይቃል። ስብሀነ አላህ። በዚህ መልኩ ማዳመጥ እንችላለን ማለት ነው ውዶች። ያው የኸይር ነገር ትንሽ የለውም ብዬ ደጋግሜ ተናግሬያለሁ፣ ማለት ነው። የሚያውቁትን ማሳወቅ ኸይር ነገር ነው። በኸይር ነገር ላይ እንሳተፍ፣ በኸይር ነገር ላይ እንሽቀዳደም እያልኩኝ እያልኩ ዬ በዚህ መልኩ እንግዲህ እኔ ከዩትዩብ ላይ ያሳየዋችሁን ወይ የፈለግኩትን ሀዲስ ጋላሪ ላይ ዳውንሎድ አድርጌው እዚህ ጋር መጣ ማለት ነው፣ እንደምታዩት ነው። ጥያቄ ካለ፣ ሀሳብ አስተያየት፣ ጥያቄ ካለ እመልሳለሁ። ውዶችዬ የምታውቁት ታውቃላችሁ፣ ሆኔ ግን ለማታውቁ እህቶች እንደገና ደግሞ ጥያቄ በኮሜንት ያቀረበችልኝ አንድ እትዬ ስላለች ነው። ይህንን በማየት ኢንሻላህ የምትፈልጋቸውን ከዩቲዩብ ወይ ከተለያዩ አፕሊኬሽኖች ማለት ነው ዳውሎድ ማድረግና ዋይፋይ በሌለሽ ሰዓት ጋላሪስ ውስጥ ገብተሽ የፈለግሽውን ነገር መማር የፈለግሽውን ነገር እውቀት መቅሰም ትችላላችሁ ማለት ነው። ሁላችንም እኔም ማቀውን እናንተ ላታውቁ ትችላላችሁ፣ እናንተ የምታውቁትን ደግሞ እኔ አላውቅም ማለት ነው። እና በዚህ መልኩ ዳውንሎድ እያደረጋችሁ ተጠቀሙበት። የምትፈልጉትን አፕሊኬሽንም ሆነ ማነው የምትፈልጉትን ሀዲስም ሆነ ቁርኣንም ሆነ መዝሙርም የፈለጋችሁትን ነገር ወደ ጋላሪያችሁ ዳውንሎድ በማድረግ መጠቀም ይቻላል ማለት ነው ውዱቼ